በዚህ ፕሮግራም የሚተላለፉ መልዕክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የንቃተ ህግ ዝግጅታችን መደመጡን ጀምሯል። በዋናነት በዛሬው ዝግጅታችን የምንዳስሰው ወንጀል የመከላከል ስትራቴጂን በተመለከተ ይሆናል። በቅድሚያ የህግ ነክ መረጃዎችን ታዳምጣላችሁ። የማታለል ወንጀሎች። በኢፌዴሪ የወንጀል ህግ ወንጀል በሰው ልጆች አካል ክብር ወይንም ንብረት ላይ ሊፈጸም የሚችል እኩይ ተግባር ሲሆን የተለያዩ ማህበራዊ፣ ኢኮኖሚያዊ እንዲሁም ስነ ልቦናዊ ጉዳትን ያስከትላል። ወንጀል እንዳይፈጸም መከላከል አንደኛውና ዋናው የፍትህ አካላትና የህብረተሰብ ኃላፊነት ነው። ከዚህ ባለፈ የወንጀል ድርጊት ተፈጽሞ ሲገኝ ደግሞ ተገቢውን ህጋዊ የእርምትና የቅጣት እርምጃ መውሰድ ተገቢ ነው። በመሆኑም የወንጀል ህግ ወንጀል ናቸው ብሎ እንዳይፈጸሙ የከለከላቸውን ወይም ደግሞ ያለመፈጸም ወይም ያለማድረግ የወንጀል ኃላፊነት እንደሚያስከትል የተቀመጡትን ድንጋጌዎች ማክበር ግድ ይላል። በኢፌድሪ የወንጀል ህግ ለንብረት ጥበቃ ከሚያደርጉና በንብረት ላይ ሊፈጸሙ የሚችሉ ወንጀሎች ከሚዘረዝሩ ድንጋጌዎች መካከል የአታላይነት ወይም የማታለል ወንጀል አንዱ ነው። የተለያዩ የማታለል ድርጊቶችን በመፈጸም የሰዎች ንብረት አታላዮች ሲሳይ ሲሆን መስማት በዕለት ተዕለት እንቅስቃሴያችን ውስጥ የሚያጋጥመን ጉዳይ ነው። የማታለል ወንጀል ምንነት፣ በኢፌድሪ የወንጀል ህግ የተካተቱ የአታላይነት ወንጀሎች ስለ ከባድ አታላይነት እንዲሁም ወንጀሎቹ የሚያስከትሉት የወንጀል ተጠያቂነት ይዳሰሳሉ። ማታለል ሆን ብሎ ሰውን በማጭበርበር ዋጋ ያለውን ነገር በአብዛኛው የገንዘብ ጥቅምን ለማግኘት የሚፈጸም ተግባር ነው። በአጠቃላይ ማታለል የሚፈጸመው ለማሳሳት ወይንም ለማታለል የታሰበ የሐሰት መግለጫዎችን ወይንም ታማኝነት የጎደለው ድርጊት በመጠቀም ሲሆን በንብረት ላይ ጉዳት የማስከተል ውጤት ይኖረዋል። የማታለል ድርጊት የወንጀልና ፍትሐ ብሔር ኃላፊነትን የሚያስከትል ሲሆን የፍትሐ ብሔር ኃላፊነት ንብረቱን የማስመለስ ወይም ካሳ ማስከፈልን ተግባር ያደርጋል በሌላ በኩል የወንጀል ተጠያቂነት የእስራትና የገንዘብ መቀጮ ቅጣቶችን የሚያስከትል ሲሆን በመቀጠል በወንጀል ህጉ የአታላይነት ምንነትን ለመረዳት የሚጠቅመንን የህግ ድንጋጌ እንመለከታለን በ1996 ዓ ም በወጣው የኢፌድሪ የወንጀል ህግ አንቀጽ 692 ስር እንደተደነገገው ማንም ሰው የማይገባ ብልጽግና ለራሱ ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ አሳሳች የሆኑ ነገሮችን በመናገር የራሱን ማንነት ወይም ሁኔታ በመሰወር ወይም መግለጽ የሚገባውን ነገር ነገር በመደበቅ ወይንም የሌላውን ሰው የተሳሳተ እምነት ወይም ግምት በመጠቀም በማድረግም ሆነ ባለማድረግ ሌላውን ሰው አታሎ የራሱን ወይም የሦስተኛ ወገንን የንብረት ጥቅም የሚጎዳ አድራጎት እንዲፈጸም ያደረገ እንደሆነ የአታላይነት ወንጀል እንደተፈጸመ ያስቀምጣል። በመሆኑም ይህ ወንጀል በቀላል ስርዓት ወይም እንደ ነገሩ ከባድነት ከአምስት ዓመት በማይበልጥ ጽኑ ስርዓትና በገንዘብ መቀጮ ያስቀጣል። ከድንጋጌው መገንዘብ እንደሚቻለው የአታላይነት ወንጀልን ለማቋቋም አራት መሠረታዊ ማቋቋሚያዎች

ወንጀለኛው በአንቀጹ የተዘረዘሩትን ተግባራት ሆም ብሎ የፈጸመ እንደሆነ በዚህ ድርጊት የተነሳ ተበዳዩ ከተታለለ ወይንም በአጥፊው ወይም በወንጀለኛው የተገለጸውን አምኖ የተቀበለ እንደሆነ ለምሳሌ ስለሙያው ወይንም ስለስራው የተሳሳተ ንግግር ተበዳዩ ያመነ እንደሆነ የሐሰት ውክልና አሳይቶ ያንን ውክልና ያመነ እንደሆነ በሐሰት የተገለጸውን በማመን የፈጸመው ተግባር ያለ እንደሆነ ለምሳሌ ገንዘብ፣ ጌጣጌጥ፣ ንብረት የሰጠ እንደሆነ በቂ ገንዘብ የሌለውን ቼክ በመቀበል ግብይት ፈጽሞ እንደሆነ እንደዚሁም ተበዳዩ በመታለሉ የተነሳ የራሱ ወይም ሶስተኛ ወገን ያጣው የገንዘብ ወይንም ዋጋ ያለው ነገር ጥቅም፣ መኖር መቻል ያለበት መሆኑ ናቸው። ከባድ አታላይነት፣ አንድ የማታለል ወንጀል በከባድ አታላይነት የሚያስቀጣው አድራጊው የማህበር፣ የባንክ፣ የንግድ፣ የአክሲዮን ገበያ ወይም የኢንዱስትሪ መስሪያ ቤት አክሲዮን፣ የዕዳ ሰነድ፣ የቦንድ ወይንም ማናቸውንም የዋስትና ሰነድ በማውጣት ከህዝብ ገንዘብ ለመሰብሰብ ጥሪ ያደረገ ወይንም ደግሞ ለራሱ ወይም ለድርጅቱ ወይም አድራጊው የአክሲዮን ባለ ድርሻ ለሆነበት ድርጅት እየሰጠ እንደሆነ ወንጀሉን የፈጸመው በህዝብ አስተዳደር፣ በህዝብ አገልግሎት ላይ እንደሆነ ከ10 ዓመት በማይበልጥ ጽኑ እስራትና ከ50 ሺህ ብር በማይበልጥ መቀጮ እንደሚቀጣ በወንጀል ህጉ አንቀጽ 696 ስር ተደንግጎ ይገኛል። በሌላ በኩል የማታለል ወንጀል የፈጸመው የመንግስት ወይም የህዝባዊ ድርጅት ሰራተኛ ከሆነ ከ3 ዓመት እስከ 10 ዓመት በሚደርስ ጽኑ እስራትና ከ3000 ብር እስከ 30000 ብር ድረስ በሚደርስ የገንዘብ መቀጮ እንደሚያስቀጣ የሙስና ወንጀሎች አዋጅ ቁጥር 881/2007 አንቀጽ 32 ንዑስ አንቀጽ 1 ይደነግጋል። እንዲሁም በማታለል ወንጀሎ የተገኘው ጥቅም ከፍተኛ ወይም በመንግስት ወይም በህዝባዊ ድርጅት ወይም በህዝብ ጥቅም ላይ የደረሰው ጉዳት ከፍተኛ ከሆነ በወንጀል አድራጊው የስልጣን ደረጃ የወንጀሉ አፈጻጸም ከባድ አድርጎት እንደሆነ ቅጣቱ ከ5 ዓመት እስከ 15 ዓመት በሚደርስ ጽኑ እስራትና ከ10 ሺህ ብር እስከ 100 ሺህ ብር በሚደርስ የገንዘብ መቀጮ እንደሚቀጣ የአዋጁ አንቀጽ 32 ንዑስ አንቀጽ ሁለት ያስቀምጣል። በተጨማሪም ወንጀሉ የተፈጸመው በህዝብ አስተዳደር ወይም በህዝብ አገልግሎት ላይ እንደሆነ እንደ ነገሩ ሁኔታ ከላይ ከተመለከቱት ቅጣቶች በአንዱ እንደሚቀጣ በአዋጁ አንቀጽ 32 ንዑስ አንቀጽ 3 ስር ተደንግጎ ይገኛል። ወንጀል ባለበትና ወንጀል ሊፈጸም ይችላል ተብለው በታሰቡ ቦታዎችና ሁኔታዎች ላይ የወንጀል መከላከል ስራ በጥብቅ ይሰራል። የወንጀል መከላከል ማለት የወንጀል ድርጊት መፈጸምና የወንጀል ስጋት በግለሰብ ወይም በማህበረሰብ ላይ ሊያደርስ የሚችለውን አደጋ መከላከል ወይም መቀነስ ማለት እንደሆነ ትርጓሜ ተሰጥቶታል። የወንጀል መከላከል ወንጀል የመፈጸም እድልና ስጋትን ማጥፋት ሲሆን አንድም ወንጀል የሚበዛበትን አካባቢ በመከታተልና የወንጀል ምክንያቶችን በማጥናት ነው። የፌዴሪ ወንጀል ፍትህ ፖሊሲ የግልጸኝነት ተጠያቂነት መርሆች ላይ የተመሰረተና ውጤታማ አገልግሎት ለመስጠት የሚያስችል የፍትህ ስርዓትን መገንባት ዋና አላማው አድርጓል። ይህንን አላማ ለማሳካትም ለተፈጸሙ ወንጀሎች ፍትህ ከማሰጠት ባለፈ ለወንጀል መነሻ የሆኑ ምክንያቶችን በመቀነስ ብሎ በማጥፋት ወንጀልን የመከላከል ስራ ይሰራል። ይህንንም ለመስራት ሀገር አቀፍ የወንጀል መከላከል ስትራቴጂ መተግበር እንዳለበት በፖሊሲው ተቀምጧል። ለዚህ ነው በሀገራችንም የወንጀል መከላከል ስትራቴጂ ወጥቶ እየተተገበረ የሚገኘው። ስሜ መስፍን መኮንን ይባላል። በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክትሬት ምክትል ረዳት ጠቅላይ አቃቤ ህግ ነኝ። አገር አቀፍ የወንጀል መከላከል ስትራቴጂ ሊነደፍ ችሏል ማለት ነው። አገራዊ ሁኔታዎችን ከግምት ውስጥ ስናስገባ ምንድን ነው የኢኮኖሚያዊና ማህበራዊ ልማት ደረጃ ከወንጀል ድርጊት መስፋፋት አንጻር እንደ ምክንያትም እንደ ውጤትም ሊገለጽ የሚችል ተግባር ነው ማለት ነው። አንድ አገር በቴክኖሎጂ፣ በኢኮኖሚ፣ በማህበራዊ ሁኔታ ባደገች ቁጥር እንደዛውም የወንጀል መቀነስ የወንጀል ድርጊት የመቀነስ አዝማሚያ ይኖረዋል። ደህንነት የማህበራዊ ቀፍስ በበዛበት ጊዜ ደግሞ ወንጀል የመጨመር አዝማሚያ ይታያል ማለት ነው። የወንጀል መከላከል ስልት በዓለማችንና በሀገራችን ከጊዜ ወደ ጊዜ በብዛት እየተሰራበት የመጣ የስልት አይነት ነው። ይህም ወንጀልን ለመከላከል ብሎም ለማጥፋት ወሳኝ የስራ አይነት ሆኖ ተገኝቷል። ፐብሊክ ሄልዝ ዲዛይን በዓለማችን ተቀባይነት ያለውና የወንጀል መከላከል ስልት ሲሆን የወንጀል መከላከል ደረጃዎችንም ይሰጣል። አሰራሩም ዋና ወንጀል ፈጻሚዎችን መሰረት ያደረገ አሰራርና ስልቶች ያሉት ነው። ፓብሊክ ሄልዝ ዲዛይን የሚባል የወንጀል መከላከል ስልት አለ እንደ ዓለም አቀፍ ደረጃ ተቀባይነት ካላቸው ስልቶች መካከል ማለት ነው። ፕራይመሪ የወንጀል አፕሮች የሚባሉ አለ ኦፖርቹኒቲ እንደ ኮንዲሽን ላይ ፎከስ ያደርጋል። ሌላው ሰከንደሪ ፖቴንሻል ኦፌንደር ላይ ወንጀል ፈጻሚዎች ላይ መሰረት አድርጎ የሚሰራ ወይም ደግሞ ቴሪሸሪ ወይም ደግሞ ዋና ወንጀል ፈጻሚዎች መሰረት ያደረገ አሰራሮች እና ስልቶች አሉ። ይሄ የፐብሊክ ሄልት ሞዴል የምንለው ምንድን ነው የመጀመሪያው የወንጀል መከላከል ስልት ወንጀል ከመፈጸሙ በፊት ልክ አሁን ለምሳሌ አንድ የጤና ተቋም የህብረተሰብን ጤና ለመጠበቅ ምንድን ነው የሚያደርገው? የጤና ክትትሎችን፣ ክትባቶችን በመስጠት የጤና ችግር በህብረተሰቡ እንዳይከሰት የመከላከል ስራ ይሰራል ማለት ነው። ስለዚህም ወደ ወንጀሉ ሲመጣ ምንድን ነው ወንጀል ከመፈጸሙ በፊት የወንጀል መከላከል ስልትን ተግባራዊ በማድረግ ምን አይነት ስልት? ለምሳሌ በጤናው ምንድነው፣ ክትባት እንደምንለው ማለት ነው። የአካባቢ ዲዛይንም ለወንጀል ምቹ ባለማድረግ ማለት ነው። ገና ወንጀሉ ሳይፈጸም ወንጀል ሳይሰራ ወንጀልን የመከላከል ስራ ማለት ነው። ወንጀልን የመከላከል ሌላኛው ዘዴ ለህብረተሰቡ ስለ ወንጀል መንገርና ወንጀል መከላከል ዘዴን ማስገንዘብ ነው። በተለይም ሕፃናትን ከትምህርት ቤት አንስቶ እስከ ወንጀል መከላከል ማስተማር አስፈላጊ ነው። በሌላ በኩል ወንጀል ሊፈጸም እንደሚችል ጥቁምታ ያለባቸው አካባቢዎች ላይ ስጋቶችን ቀድሞ በመለየት አካባቢውን ከወንጀል ስጋት መከላከል መቻል ነው። ወንጀሉ የለም፣ አልተፈጸመም ገና ሳይፈጸመው። የሁለተኛ መከላከል ዘዴ የወንጀል ሽታዎች አሉ፣ የሆነ ቦታ ላይ የወንጀል ምልክቶች እየታዩ ነው ማለት ነው። ስለዚህ እነዛን ምልክቶች ምንድን ነው ምክንያቱ ብሎ እነዛ ምልክቶች ላይ መስራት እነዛ የሆነ ቦታን ስፔሲፊክ የሆነ ቦታ ላይ ወይም ደግሞ ስፔሲፊክ የሆነ የህብረተሰቡ አካል ላይ ፎከስ በማድረግ እነዛን ፖቴንሻል ኦፌንደር ወይም ደግሞ ወደ ወንጀል ሊሄዱ የሚችሉ ወንጀል ሊሰሩ የሚችሉ አጋጣሚዎችንና ሁኔታዎችን በማጥፋት ወንጀልን መከላከል ማለት ነው። ለወንጀል ምቹ ሁኔታን ባለመፍጠር ወንጀልን መከላከል ይቻላል። ወንጀል ሊፈጸም የሚችልበትንም ቦታ በመገመት ወይም ምልከታዎችን በመከታተል የሚደረግ የወንጀል መከላከል ስልት እንዳለ ሆኖ ወንጀል ከተከሰተ ደግሞ ወንጀል ፈጻሚዎችን በመያዝ ደግሞ ወንጀል እንዳይፈጽሙ የማድረግ ሌላኛው የወንጀል መከላከል ስልትን መጠቀም ይቻላል። ሌላኛው በሶስተኛ ደረጃ ላይ ኦልሬዲ ወንጀሉ ተከስቷል ማለት ነው። ስለዚህ እነዛን ወንጀል ፈጻሚዎችን ለይቶ በማውጣት አንደኛ ወንጀል እንዳይፈጽሙ በማድረግ፣ ሁለተኛ ወንጀል ከፈጸሙ ደግሞ ሌላ ወንጀል እንዳይፈጽሙ እነሱን በመቆጣጠርና በመያዝ፣ ሌላው እነዛ ወንጀል ፈጻሚዎችን ትሪት በማድረግ በመልሶ ማቋቋምና ትምህርትና የተለያዩ ስልጠና በመስጠት ወደ ህብረተሰቡ ተቀላቅለው አልሚ እንዲሆኑ ህብረተሰቡን እንዲረዱ የማድረግ የወንጀል የመከላከል ስልት እንደ ዓለም ደረጃ የምንጠቀምበት ነው ማለት ነው። በሀገራችን የወጣው ወንጀልን የመከላከል ስልት አራት አይነት የወንጀል መከላከል ዘዴዎችን ይጠቁማል። አንደኛው ህግን የማስከበር የወንጀል መከላከል ስልት ሲሆን፣ እድገትን መሰረት ያደረገ የወንጀል መከላከል ስልት የሚለው ደግሞ ሌላኛው ነው። ማህበረሰብን ማዕከል ያደረገ እና የአካባቢ ሁኔታዎች ላይ ያተኮረ የመከላከል ስልት የሚባሉትም በሀገራችን ያለው የወንጀል የመከላከል ስልት ላይ ተቀምጦ እናገኘዋለን። የመጀመሪያውን ስናይ ህግን በማስከበር የወንጀል መከላከል ስልት ዋነኛ የወንጀል የመከላከል ዘዴ ነው ተብሎ በእኛ ሀገር ይወሰዳል ማለት ነው። ህግን ማስፈጸም ወይም ደግሞ የወንጀል ፍትህ ወንጀልን በመከላከል ረገድ የሚኖረው ቀጥተኛ ሚና ነው ማለት ነው። ይህም ምንድን ነው? የወንጀል ድርጊት የመፈጸም አዝማሚያውን በመከላከል ወንጀል ፈጻሚዎችን በመገደብ ኢንካፓሲቴት በማድረግ በማረምና በማነጽ ሪሃብሊቴሽን እና ወደ ማህበረሰቡ መልሶ በመቀላቀል ወንጀልን መከላከል ይቻላል ማለት ነው። የወንጀል ህጉ ዋና ዓላማ የሀገሪቱን መንግስት የህዝቦቿን ሰላም ደህንነትና ስርዓትን መብትና ጥቅም መጠበቅና ማረጋገጥ ነው። ለዚህም ግቡ ወንጀል እንዳይፈጸም አስቀድሞ መከላከል ነው። ወንጀል እንዳይፈጸም መከላከል፣ ይህንም የሚደረገው ስለ ወንጀሎችና ስለ ቅጣታቸው በቅድሚያ ማስጠንቀቂያ በመስጠት ማስጠንቀቂያነቱ በቂ ባልሆነበት ጊዜ ወንጀል አድራጊዎች ተቀጥተው ሌላ ወንጀል ከመፈጸም እንዲቆጠቡና ለሌሎች ማስተማሪያ እንዲሆኑ ወይም ደግሞ እንዲታረሙ በማድረግ ተጨማሪ ወንጀሎች እንዳይፈጽሙ ወንጀልን የመከላከል ስልት ነው ማለት ነው። ህግን በመፈጸም የወንጀል መከላከል ውጤታማ እንዲሆን መሟላት ካለባቸው ነገሮች መካከል አንዱ በወንጀል ፈጻሚዎች ላይ ሊወሰዱ የሚገባቸውን የህግ እርምጃ ጠንካራ እንዲሆን ማድረግ ነው። ጥፋቱ ከቅጣቱ ጋር መመጣጠን ይኖርበታል። ወንጀለኞች ወንጀል ሲሰሩ ካልኩሌሽን ሰርተው ነው። ሀያ ሚሊዮን ሰርቄ አንድ ዓመት የምታሰር ከሆነ ምንድን ነው ያዋጣዋል ማለት ነው። ስለዚህ ግን መቶ ብርም ሰርቆ ሀያ ዓመት የሚታሰር ከሆነስ ይሄ ህግ ጠንካራ ስለሆነ አያዋጣም። ካልኩሌሽን ይሰራል ማለት ነው። ምንድን ነው ስለዚህ ህጉ ጠንካራ መሆን መቻል አለበት። እሱ ላይ የሚፈጸመው ቅጣት ጠንካራ የሆነ ቅጣት መሆን መቻል አለበት። አንድ ሁለተኛ ደግሞ ሰርቴንቲ መሆን አለበት። አንድ ሰው ወንጀል ሰርቶ ከህግ ማምለጥ መቻል የለበትም። በህግ እንደሚያዝ፣ እንደሚቀጣ ማወቅ መቻል አለበት። ጠንካራ የሆነ የህግ ማስፈጸም ስርዓት መኖር መቻል አለበት። ፈጣን ፍትህ በወንጀል አድራጊው ላይ መስጠት ይኖርበታል። ወንጀሉን የሰራው አካል ወንጀሉን ከሰራ ከአመታት በኋላ ቢያዝ ወይም ለሰራ ወንጀል ቢጠየቅ ለየቅል ይሆናል። ለዚህ ነው ወንጀሉ በተፈጸመበት ቅስፈት ወንጀል ፈጻሚው ላይ የህግ እርምጃ ሊወሰድ ይገባል ያሉት አቃቢ ህጉ። ሌላኛው ደግሞ ፈጣን ፍትህ ማግኘት መቻል አለብን ማለት ነው። አንድ ሰው ወንጀል ሰርቶ ከሃያ ዓመትና ከሰላሳ ዓመት በኋላ ከረጀ ካፈጀ በኋላ ቢያዝና ቢታሰር ምንም ጥቅም ላይኖረው ይችላል። ስለዚህ ምን መሆን መቻል አለበት ሰውየው ያንን ወንጀል እንደሰራ ወዲያው ተይዞ ለህግ ቀርቦ ፍትህ ማግኘት መቻል አለበት እንደዛ በሚሆንበት ጊዜ ምንድን ነው አንደኛ ህብረተሰቡም አንድ ሰው ወንጀል ቢሰራ ከፍተኛ ቅጣት እንደሚጠብቀው ያውቃል። ስለዚህ ከወንጀል ከመስራት ይቆጠባል ህጉ ራሱ ቅጣቱ ከፍተኛም ቢሆን ማን ይጠይቀኛል በቀላሉ አመልጣለሁ የሚል ስሜትም ካደረበት ምንድን ነው ሊሰራ ይችላል ስለዚህ ምን መሆን መቻል አለበት ያ ህግ የሚፈጸምበት የመያዝ ቻንሱ ሰርቴን መሆን መቻል አለበት ጠንካራ የሆ ከሆነ የማስፈጸም አቅም መኖር አለበት። ፈጣን መሆን መቻል አለበት። እንደዛ በሚሆንበት ጊዜ ምን ይሆናል? ህግን በማስከበር ወንጀል መከላከል ይቻላል ማለት ነው። ወንጀል በሚሰሩ አካላት ላይ ፍትህ ለማስፈን የሚሰሩና ከፍተኛ ሚና ያላቸው አካላት ብዙዎች ናቸው። ፖሊስ፣ አቃቤ ህግ፣ ፍርድ ቤቶች፣ ማረሚያ ቤቶችና ማህበረሰቡ ወንጀል በሚመረምሩበት ጊዜ፣ ክስ በሚመሰረቱበት ጊዜ፣ ፍርድ በሚሰጥበት ጊዜ፣ በሚታረምበት ጊዜ፣ ሁሌም ይሄንን የወንጀል መከላከልን አላማ ባረገ ሁኔታ መስራት መቻል አለባቸው። እንደዛ ሲሆን ሕግን በማስከበር ወንጀል መከላከል ውጤታማ ይሆናል ማለት ነው። አንድ ሰው ለምን ወንጀል ይሰራል? በምን ምክንያት ነው ወንጀል የሚሰራው? ይህ እድገትን መሰረት ያደረገ የወንጀል መከላከል ስልት ያስፈልገዋል። ወንጀል ወደ መፈጸምና ማህበረሰቡን ጎጂ ወደ ሆነው ባህርያት የሚያምሩ ገላጭ ባህርያትን መለየት ማለት ነው። አንድ ሰው ከውልደቱ ጀምሮ እስከ እርጅናው ድረስ በሚያልፈው ህይወት ውስጥ ጥሩም መጥፎም ዜጋ ሊሆን ይችላል። ለዚህም ወላጆች ልጆቻቸውን በስነ ምግባር አንጸው የሚያሳ የሚያስፈልጉበትን ክህሎት ማሳደግ ነው መልካም አስተዳደግ ከወንጀል ወይም ከጥፋት የነጻ ትውልድን ለማፍራት ያግዛል ይህንን መሰረት በማድረግ ምንድን ነው የወላጆችን የልጆች ማሳደግ ክህሎት በማበልጸግ የህፃናትን አካላዊና አእምሯዊ ጤና በመጠበቅ የተማሪዎችን ውጤት በማሳደግ በህፃናት ላይ እንግልትና ጥቃት እንዳይፈጸም በመከላከል በአጠቃላይ ህጻናት ወደፊት የተሻለ ኑሮ ለመኖር እንዲችሉ ሁኔታዎችን ማመቻቸትና ማብቃት የወንጀልን መከላከል አንዱ ስልት ነው ማለት ነው። ይሄ የወንጀል መከላከል ስልት ነው። ምንድን ነው አሁን ለምሳሌ አንድ ችግኝ መጀመሪያ ከችግኝነት ጀምሮ ስንንከባከባት ቀጥ ብላ ታድጋለች ማለት ነው። ነገር ግን ያ ችግኝ ካደገ በኋላ ቢጣመም ገና በችግኝነቱ እንክብካቤ ካላደረግንለት ካደገ በኋላ መመለስ አንችልም። ስለዚህ በሕፃናት ላይ ገና ከልጅነት ከእድገት መስራት ወደ ወንጀል ከሚመሩ ባህሪ ጠብቀን ውጤታማ፣ ፍሬያማ እንዲሆኑ ማድረግ ለምሳሌ በሃይማኖት ቦታ ሊሆን ይችላል፣ በትምህርት ቤት ሊሆን ይችላል። ካልተገቡ የወንጀል ተጋላጭ ከሚያደርጋቸው ሁኔታ ሕፃናትን በመጠበቅ በመልካም ስነ ምግባር በማሳደግ ወንጀልን መከላከል ማለት ነው። በመልካም ስነ ምግባር ያደገ ሕፃን ቢያድግም ምን ይሆናል? ለማህበረሰቡ መልካም ሆኖ አገልግሎት የሚሰጥ ህጻን ይሆናል ማለት ነው። በወላጆች ወይም በአሳዳጊዎቹ አካላዊና መንፈሳዊ ጥቃት የደረሰባቸው የሚያድጉ ህጻናት ያሳደጋቸውን ማህበረሰብ አድገው የሚበቀሉ ሊሆኑ ይችላሉ። ቤተሰብ፣ ትምህርት ተቋማት፣ የሃይማኖት ተቋማት መንግስታዊ የሆኑና ያልሆኑ ባለድርሻ አካላት የዚህ የወንጀል መከላከል ስልት ላይ ከፍተኛ የሆነ ሚና ይጫወታሉ። ማህበረሰብ መሰረት ያደረገ የወንጀል መከላከል ስልት ለዚህኛው ጠቃሚ ነው። የአንድን ማህበረሰብ ሁኔታዎች መቀየር በዛ ማህበረሰብ ውስጥ የሚኖሩ ሰዎችን ባህሪ ይቀይራል ማለት ነው። ለምሳሌ ደህንነት የሚበዛበት ብላይ። የተለያዩ ችግሮች ሰዎች በጣም ተጨናንቀው የሚኖሩ ቦታዎች ላይ የወንጀል መፈጸም እንትኑ ከፍተኛ ነው ማለት ነው። ይህንን ደግሞ የወንጀል ሁኔታ መከላከል የምንችልባቸው ዘዴዎችና ስልቶች አሉ። አንደኛ ምንድነው በመኖሪያ ሰፈሮችና መንደሮች የወንጀል ክስተት ጋር ተያያዥነት ያላቸውን ማህበራዊ ሁኔታዎች ቁሳዊና አደረጃጀቶችን የተመለከቱ በመቀየር ወንጀልን መከላከል እንችላለን። ሌላኛው ምንድነው የማህበረሰቡን አካላት በማደራጀት ወንጀል እንዲከላከሉ በማድረግ በራሳቸው የወንጀል መከላከል ተግባራትን እንዲያከናውኑ በማገዝ ወይም ደግሞ በአካባቢያዊ ንድፍ ወንጀልን መከላከል ይቻላል ማለት ነው። የማህበረሰቡ የእድገት የኑሮ የኢኮኖሚ ደረጃና ባህል መዋቅር ከወንጀል መፈጸምና ያለመፈጸም ጋር ቀጥተኛ የሆነ ተያያዥነት አለው ማለት ነው። መልካም ያልሆነ የአካባቢ ንድፍ ወንጀለኛን ለማስፋት ምክንያት ይሆናል። አካባቢዎችን ምቹ ማድረግ የወንጀል መከላከል አንዱ መንገድ ሲሆን ለአብነትም በሀገራችን የተሰራውና እየተሰራ ያለው የኮሪደር ልማት ለአብነትም ተነስቷል አገራችን የተያዘችው የኮሊደር ልማትን ብናይ ምንድን ነው በፊት ጨለማ የሆነ ቆሻሻ የሆነ ሰው ማያልፍበትን ቦታ አሁን ምን ተደርጓል ጸድቷል መብራት ገብቷል ስለዚህ በፊት ወንጀል የሚሰራበት የተለያዩ ተግባራት የሚፈጸምበት ያንን አካባቢ ዲዛይን በመቀየር ያንን አካባቢ በማልማት አሁን ሰው የሚዝናናበት ቦታ ሆነዋል ማለት ነው። ስለዚህ ምንድነው? መብራቶችን፣ የአካባቢ መንገዶችን፣ የተለያዩ መሰረተ ልማቶችን በማግባት አካባቢውን በማልማት ወንጀልን መከላከል የሚቻልበት ስልት ነው ማለት ነው። ሌላኛው ምንድነው? እዛ ማህበረሰብ ውስጥ ያ ማህበረሰብ ወንጀል የሚጠየፍ ወንጀል የሚከላከል ማህበረሰብን በመፍጠር ወጣቶችን በማደራጀት በኮሚኒቲ ፖሊሲንግ እና በተለያዩ ሁኔታዎችን በመጠቀም ወንጀልን መከላከል ወንጀል እንዲከላከሉ የተለያዩ ድጋፍ እና እገዛ በማድረግ ወንጀልን መከላከል የሚቻልበት ስልት ነው ማለት ነው። በሁኔታዎች በአጋጣሚዎች ላይ ተመስርተው የሚፈጸሙ ይሆናሉ። ይህንንም ወንጀል ለመከላከል ወንጀሉ ሊፈጸም የሚችልበትን እድል በመቀነስ እና ወንጀል ፈጻሚውን የመያዝ እድል በመጨመር ላይ ማተኮር ነው። ወንጀል የሚፈጸምበትን እድል መቀነስ ስንል ምንድን ነው? ወንጀለኞች ሁሌ ወንጀል ሲሰሩ ካልኩሌሽን ሰርተው ነው አንድ ያንን ወንጀል ብሰራ የመያዝ ቻንሴ እንዴት ነው፣ ምን አይነት ጥቅሞችን አገኛለሁ የሚሉ ካልኩሌሽንን ይሰራል ማለት ነው። ምሳሌ ኮንዶሚኒየሞችን እንውሰድ መኪናዎች ይሰረቃሉ። ብዙዎች ሌቦች ምናምን የተለያየ ስልቶችን በመጠቀም ምን ያደርጋሉ? የተለያዩ ወንጀሎችን ይፈጽማሉ ማለት ነው። በእንደዚህ አይነት ጊዜ ምንድን ነው የወንጀል እድል የመሰራት የምንቀንስበት? በኮንዶሚኒየሞች አካባቢ ቁጥጥር በማድረግ አጥሮችን በመገንባት የቤቶችን ቁልፎችን፣ ካሜራዎችን እና የተለያዩ የሴኪሪቲ ፕሮቶኮሎችን በመጠቀም ያንን ወንጀል እንዳይፈጸም ያ የወንጀል የሚፈጸምበት ቪክተሙን በመጠበቅ ወንጀል ፈጻሚው ላይ ስራ ማብዛት ነው ማለት። የጥበቃ ቴክኖሎጂዎችን በመጠቀም የወንጀል መከላከል አንዱ መንገድ ነው። ይህም የወንጀል ንቃትን በመጨመር የምንከላከለው ይሆናል። ወንጀለኞች በብዙ መንገድ ወንጀል የሚፈጸምባቸውን ሰዎች ሊጎዱ ይችላሉ። በተለይም ኢኮኖሚያዊ ጉዳቱ ጥቂት አይደለም። ብዙ ጊዜ ወንጀል የሚፈጸሙት አካላዊ በሆነ መንገድ ቢሆንም በስልክ የሚፈጸሙ ወንጀሎችም ስለመኖራቸው ልብ ልንል ይገባል። በተለይ የሳይበር ጥቃት መበራከቱንም አንስተዋል አቃቤ ህጉ። ከሎተሪ ጋር ሊያያዝ ይችላል። ከንግድ ባንክ ነው የተላከው ብለው ሰኪሪቲ እናንትን አንጡ የሚሉበት ሁኔታ አለ። ብዙ ሰው እንደዚህ በዚህ ፓስወርዱን አካውንቱን እየተሰጠ የሚዘረፍበት ሁኔታዎች አሉ ሉ ማለት ስለዚህ ስፔሲፊክ ታርጌት አድርገው የባንክ አካውንት ፓስወርድ የሚወስዱ ሰዎችን ምንድን ነው የሚደረገው? እነዛ ለህብረተሰቡ ምንድን ነው ንቃት በመስጠት እንደዚህ አይነት ወንጀሎች እየተፈጸሙ ነውና ራሳችሁን ጠብቁ በማለት የንቃት ትምህርትን በመስጠት ወንጀልን መከላከል ይቻላል። ስለዚህ በአጠቃላይ እነዚህ አራት ፖሊሲዎች ወይም የወንጀል መከላከል ዘዴዎች በቅንጅት በመስራት ወንጀል መከላከል ከወንጀል መጠበቅ እንደሚቻል ያስቀምጣል ማለት ነው። ስለዚህ በአጠቃላይ ምንድን ነው አሁን ካየነው ወንጀልን ለመከላከል ሁሉም ባለድርሻ አካላት ኃላፊነት እንዳለበት በተለይ ከልጆች ማሳደጋ ከቤተሰብ፣ ከማኅበረሰብ፣ ከግለሰብ፣ ከሃይማኖት ተቋማት እና ከፍትህ አካላት ተቀናይተው ወንጀልን መከላከል እንዳለባቸው ህብረተሰቡም የራሱን ሚና ሊጫወት ይገባል። በተለይ ለፍትህ አካላት መረጃና ጠቆማ በመስጠት ትብብር ሊያደርግ ይገባል፣ ወንጀል ሊከላከል ይገባል ይላሉ አቃቤ ህጉ። ምሳሌ ወንጀል ሲፈጸም ጥቆማ በመስጠት የወንጀል ክስ በማቅረብ የወንጀል መከላከል ጋር በተያያዘ ምንድን ነው ኮሚኒቲ ፖሊሲንግ ላይ በመሳተፍ ህጎች ሲወጡ በዛ ህጎች ላይ ትችትን አስተያየትን በመስጠት ወንጀል በእጅ ከፍንጅ ሲሰራ ካየ ያንን እጅ ከፍንጅ ወንጀል የሰራውን ሰው ይዞ በህግ በማቅረብ በተለያየ ሁኔታዎች ወንጀልን የመከላከል ኃላፊነትና ድርሻ መወጣት አለበት። የተወደዳችሁ አድማጮቻችን ለዛሬው ያሰናዳ ነው የንቃተ ህግ ዝግጅታችን ያደመጣችሁትን፣ ይመስል ነበር ቢታንያ ኃይል የነበረች ፕሮግራሙን ያሰናዳችው ትህትና ካሳሁን ፕሮግራሙን አስተዋወቅኩኝ። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። መልካም ሳምንት። ንቃተ ህግ ንቃተ ህግ